እ ር የአንተ ይቅርታ ለእኔ ምን ያደርግልኛል? ከይች አደይ ስትሄድ ግን ማሰቢያ ህል ምን ነው? እንደ ጠቅላላ ይዘው ሄደችው። አትዋሽ ፍቅር። እማዬ ስለ ቤዛ ታውቃለች አይደለ? ቆ አንተ ብትሆን እኔን እረስተው ወደ ሌላ የፍቅር ህይወት ትገባለህ። ባርኮት እና ኤላ ቤት እንደነበሩ ነግረሽ ያጣላሻቸው አንቺ አደለሽ? እን ዝም ብለሽ አልኩሽ። አትክፈት ሽልመጣሽጋ ምን በወጣይ ታዲያ ምን እያልሽ ለአንድ ሰው መምጣቷ እንዳትናገር እንደው ዝም ብዬ ቀባጣሪ መሰልኩሽ ብርሃን ንገሪኝ ምንድን ነው እህት አለም ቤት መጥታለች ጥላኝልች ነው ይደለች ሰላም ዴ እንዴት ነሽ ለኪ አዴ ጥላኝ ምን ማድረግ ይችላል አንተ እሷን የመንከባከብ መንከባከ ሀላፊነት ነበረብህ ግን አንተ ቅስማ ሰባብረ ከሸኛት በኋላ ዝም ብዬ ብርሃን በአደባባይ ያስበርታቂ የሞላላችሁ እንደሰሙሽ ብርሃን ከነሉ ነሽ አሸናፊ እኮ ታላቅሽ ነው። ምን አለ ትንሽ እኮ ነው የምታከብር። አደይ ማክበሩ ቀርቶብኝ እንደው ምን አለ ይሄ ምላሷን ቆርጠህ በታደረግልኝ። እንደ ክፉ እንጀራ እናት እኝክ እኝክ እኝክ እንዳረግጭ። ዋ አሸናፊ ኋላ ትጣላኛለህ። አደብህን ያዝ። ሰማሽ ሰማሽ፣ ስታስፈራራ። እቺም ልቦና ስሚ። ይኸው ቲቪ ላይ እንደምናያቸው በአንድ ጥፋሽ ብዬሽ እታይ ነው ሁሌኔ ለየ መጣሁ የምትጫወችብኝ አንቺ፣ ስነ ስርዓት ይኑርሽ። ታላቅሽ ወይ ናት? እሺ አዴይ ሁሉ ነገር እንደ ሰለቻትና እንደ መረራት ከዚህ በኋላ እናቷ ጋር መሄድ እንደምትፈልግ ተናግራ ነበረ። ዛሬ ታዲያ በተናገረችው መሰረት እናቷ ቤት ኑሯን አድርጋ ቀጥላለች። እናቷም ሆነ እህቷ በአዴይ መሄድ በጣም ደስተኞች ናቸው። በአዴይ ገጠር መሄድ ዴብ ግን እየተጨናነቀና ድብርት ውስጥ ይገኛል። ቤዛ ከባርኮት ልትወስድ ያሰበችውን ገንዘብ ቤተሰቦችሽን ሳላጣራ ልሰጥሽ አልችልም በማለት ወጥመድ ውስጥ ከቷታል ቤታችን ሊወረስ ነው አሁኑኑ ገንዘቡን ካልሰጠኝ እያለች ስታጨናንቅ የሰነበተችው ቤዛም አሁን ግን ጊዜ ስጠኝ እያለችው ትገኛለች ባርኮት የቤዛም መምጣት ለእናት የተናገርሽው አንቺ ነሽ ወይ እያለ በማስጠንቀቅ ላይ ሳለ እናትየው ከየት መጣች ሳትባል ድንገት ተከስታባቸዋለች ሁላቸውም ቤተሰቦቹ በድንጋጤ ላይ ናቸው። ሰላም ጤና ይስጥልን ውዴ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም ሰራተኛ አደይ ክፍል አምሳ ስምንትን የምንመለከት ይሆናል። አደይ እነ ሄላን ተሰናብታ ወደ ገጠር ገብታለች። ከእቷ ጋርም ተገናኝታ ስለ እናቷ ጤንነት እየጠየቀች ነበረ። እናቷ እንጨት ሰበራ እንደሄደችም ተነግራታለች። ለምን እንድትቀር አታደርጊያትም አሟት እንደነበርኩ ሰምች አለው አለቻት በሌላ በኩል ንጉስ አደይን ማግኘት ይፈልግ ስለነበረ እስኪ አደይንና እናግራት እያለ ነው። ለምን ቀሽቷ ጋር አንደውልም በማለት ደመቀም ከለምለም ጋር ይደውላል። ለምለምም ገጠር እንደሄደች ነገረችው። ለንጉስም ከእናቷ ጋር ገጠር እንደሄደች ይነግረዋል። ወይኔ ገጠር ሄደች ማለት ነው፣ እያየዋት ከአይኔ ራቀች። በቃ ገጠር ከሄደችማ ታገባለች ማለት ነው። አደይን ሁለተኛ እንደማያገኛት እያሰበ እየተጨናነቀ ነበር። እናት ከእንጨት ሰበራ ሲመለሱ አደይን ከርቀት ተመልክተዋታል የተሸከሙትንም እንጨት በማስቀመጥ ሩጠው ይጠመጠሙባታል። ሰላምታ ከተቀያየሩ በኋላ አደይ እንጨቱን በመሸከም ወደ ቤታቸው ይጓዛሉ። ለምለምም አደይ እዛ ቤት እንዴት ሆና እንደወጣች እያወቅ ለምን ትናገራታለህ? በዛ ላይ ደግሞ ግልባጭ ላለው ፋይል እያለች እየተቆጣችው ነው። ይቅርታ፣ በሰዓቱ ስሜታዊ ነበርኩኝ፣ አሁን ግን ቆጭቶኛል እያለ ይቅርታ እየጠየቃት ቢሆንም አዴ ከዚህ በኋላ እናት አባቷ ቤት ሄዳለች ቢያንሰኛ ልንረዳት ይገባ ነበር በማለት እሷም ትቆጠዋለች። ሌላም ከዚህ በፊት ብዙ ነገር ስናገራት ትችላኝ ነበረ እንዴት በትንሹ ተቀይማኝ ገጠር ልትገባ ቻለች እያለ ነው። ለማንኛውም በሰዓቱ ግንፍል ብለህ መጥፎ ነገር የምትናገረውን ነገር ልታቆም ይገባል አለችው። እሱም ይቅርታ አዳይ እናቷ ቤት ስትሄድ ያላሰበችው ነገር ነው የገጠማት። በሷ ምክንያት እናትና አባት ትዳራቸው ተበትኗል። በቃ በእኔ ምክንያት እዛ ከሞቀ ትዳርሽ ተፋታሽ እያለች ራሷን እየወቀሰች ነበር። እናትም አንችማ ለእኛ ብለሽ ነው እንደዚህ እየሆንሽ ያለሽው፣ እኔ ከአባትሽ ጋር መለያየትሽ አንድ ቀንም ቢሆን ቆጭቶኛ ያውቅም በማለት ይመልስላታል። ብርሃን እህቷ ስለመጣችላት ውሃ እየቀዳች በንጉርጉሮ ላይ ናት። ታዲያ ዜማዋን የሰማህ አሸናፊ ዛሬማ ማለጌት አለብኝ ዜማሽ እያላት ነው። እሷም በደስታ እህቷ እንደመጣችላት ትናገራለች። ግን መምጣቷን ለማንም ትንፍስ እንዳትል በማለትም ታስጠነቅቀዋለች። እኔ ላገኘሁት የማወራ አብረኛ አይደለውም። ይልቁንስ ደመቀስ አብሯት መጥቷል ወይ በማለት ይጠይቃል። ብርሃኔም ከተማውን ትቶ ደመቀ ለምንድን ነው እዚህ የሚመጣልህ? አንድ ሰፈር ይኖራሉ አልኩ እንጂ አብሮ አይኖሩም እኮ በማለት ትመልስለታለች። እኔ ምልሽ መጥቼ እስከማያት ድረስ አምሮባታል። ግን እንዴት ናት በማለትም ይጠይቃታል። እህቷ ምንጊዜ ውብና ቆንጆ እንደሆነችም ትናገራል። ውበቱን እንኳን ለነ ጀሪ ታይልኝ ጀሪጀሪ ስትል እድሜ ያንፈቸው ይወቁ መቀረህ እያለችው ነው። እኔም ጀሪን ሳጣ ከአንቺ እጅ መውደቄ ነው የሚያሳዝነኝ። ብርሃኔም በአሸናፊ ንግግር ትበሳጭበታለች። በቃ ወይ ልቅዳበት፣ ሄድልኝ አለችው። እናት ውሃ ብላይ ሄደችው፣ ልጇ ስለቀረችባት በጣም እየተጨናነቀች ነበረ። ምናልባትም አሸናፊን አግኝታው ይሆናል ከሱ ጋር ከተገናኙ በቃ እዛው ማምሸታቸው ነው እያለች ነው። አደይም አሸናፊ ዜናው እንደሚኖረው በማለት እየጠየቀቻት ነበረ። እናትም አዎ፣ እዚህ ነው የሚኖረው። እናቱንም አንቀባሮ ነው የሚያኖራት። እኔንም እርሻውንም እያረሰ እየተንከባከበኝ በጣም መልካምና ስነ ምግባር ያለው ልጅ ነው እያለች ለአደይ እየነገሯት ነበረ። አደይም ከድሮ ጀምሮ መልካም ልጅ እንደሆነ ትመሰክራለች። አሁንም ቢሆን እንግዲህ ከብርሃኔ ጋር ከተገናኙ እዛው ሲራገጡ ማምሸታቸው ነው ሲሉ ወዲያውኑ ብርሃኔ ወደ ቤት ትከሰታለች። ት ቆይተሽ ነው በማለት እናትም ይጠይቃሉ። አሸናፊን አግኝታው ከእሱ ጋር እያወራች እንደሆነም ትናገራለች። እኔማ ብዬ የለ በማለት በሁለታቸው ሲሳሳቁ፣ ልጅ ግን እየተሽኮረመመች ነበረ። ለምለም አደይ ሰው ቤት እንደገባች ለዴብ ነግረው ነበረ። ዴብም እየሮጠ ወደነ ኤላ ቤት መጥቶ ነበረ። ታዲያ ለምለም ናት ሰው ቤት ያስገባቻት፣ ልጠይቃት ፈልጌ ነበር በማለት ለኤላ እየጠይቀው ቢሆንም ኤላ ግን ገጠር እንደሄደች ይነግረዋል። ቆይ ለምለም ሰው ቤት አስገባት አላለችም ወይ? እንዴት ጨግናስ ገጠር ሄደች? እያለ በንዴት እና በብስጭት ሲናገር ነበረ። ለምለምም አዴ ብዙ ነገር ችላለች፣ አሁን የወሰነችው ትክክለኛ ውሳኔ ነው። አንተም ቢሆን ልትረዳት አልቻልክም በማለት እየወቀሰችው ነበረ። ተይ ለምለም ተረጋግተሽ ልትናገር ሞክሪ ቢላትም ለምለም ግን ብስጭቷ ከልክ አልፏል። ታዲያ ገጠር ከሄደችማ አባቷ ይድራታል ማለት ነው እያለ እሱም ሀሳብ ይዞታል። ለምን እዚህ እንደመጣችስ ብትነግሩኝ ምን አለ። ንግስቷን ጠይቃት፣ እኔም መብት የለኝም አለው ኤላ ወይም አደ ከሌለች እዚህ ምን እሰራለሁ? በቃ ልሄድ፣ ሊዱ ልንገራትና እኔም የራሴን ሕይወት አስተካክላለሁ በማለት ይናገራል። ነገ ሌላ ቀን ነው፣ ለማንኛውም ተረጋግተ ሀስብ ለምለምም ነገሮች ሊቀየሩ ይችላሉ፣ ና ተረጋግተ ሀስብ ለውሳኔ አትቸኩል እያለች ነው። ይቻ አዴ የትመለስልኝ እንጂ እኔስ ያለችውን አደርጋለሁ በማለት ቃል ይገባል። በመጨረሻም አዲስ ነገር ካለ ደውሉልኝ በማለት የእነ ኤላም ቤት ለቆ ይወጣል። ሬዛና ፍቅር አደይን አሰቃይቶ ካስወጡ በኋላ ሁለታቸው መፎካከሩን ቀጥሎበታል። አዲሷ ሰራተኛ ምችን የምትመጣው አለች። ቢዛ ሰራተኛት መጣም፣ አርፌሽ ስራሽን ስሬ አለቻት። ደና የምትሰራውን ልጅ አባረሽ፣ እስኪ እንግዲህ ራስሽ ትሰሪያለሽ። እኔስ የራስሽ ጉዳይ፣ ዴቪድ ልደውልለትና እራት ከሱ ጋር አወጣለሁ በማለት ተነግራታለች። እጅ ማነሽና ነው ከዴብ ራሴ ተንጠለጠልሽው አለቻት። እኔ ካሰብኩት አደርገዋለሁ እያለች እየፎከረችና የዛተች ሳለ ወዲያውኑ ዴቭ ወደ ቤታቸው ይመጣል። ያዴን መሄድ ተከትሎ አንችነሻ አባረርሻት በማለት ፍቅር ላይ ያፈጥባታል። ያዴ እናትም ከዚህ በኋላ የራስሽን ሕይወት መስርተሽ ኑር እያሉ ልጃቸውን እየመከሩ ነው። እንደውም ከከተማ ሄደሽ ሳለ ያፈቀርሽው የለም ወይ በማለትም ጠይቀዋት ነበረ። ብርሃንም ባርጎትም ሆነ ዴቭ ይወዷታል፣ ንጉስም እንደዚሁ በማለት ለእናቷ እየነገረቻት ነበረ። አደይም እናንተን የሆነ ነገር ሳላደርስ እንዴት ትዳር ይዛለው በማለት እየመለሰችላት ቢሆንም፣ እናት ግን ያጓጓቸው ነገር ቢኖር ልጃቸው የራሷን ትዳር መስርታ እስከምትኖር ድረስ እንደሆነ ይናገራል። አደይን ገጠር መሄድ ተከትሎ ዴቭ ከፍተኛ የሆነ ጭንቀት ውስጥ ስለገባ ቆይ ይቻ አደይ ግን ሁለ ነገርህን ነው እንዴ የተቆጣጠረችው በማለት እየጠየቀችው ነበረ። እሱም ባዳይ ገጠር መሄድ በጣም እንደተጎዳ ይነግራታል። እናታቸው ጋር ደውለው ሂዱ እዚህ ሀገር ደብሮኛል፣ መምጣት ነው የምፈልገው። ሁሉ ነገር አስጠልቶኛል እያለች ነበር። የባርኮት ፍቅረኛ ቤዛም ባርኮትን በማጨናነቅ ላይ ናት። ገንዘቡን አምጣ ቤታችን ሊወረስ ነው እያለችው ነው። ለምለም በመከረችው መሰረት ቤተሰቦችሽን አስተዋውቂኝና ከዛ በኋላ እከፍልሻለው በማለት እየነገራት ነበረ። እሷም ቀን ስጠኝ በቃ በማለት መልሳለታለች። ቤታችን ባራጣ ሊያዝ ነው እያለች ስታጣድፈው የኖረችው ቤዛ አሁን ላይ ቤታችሁ ባራጣ እያዝም ወይ ቀን ስጠኝ አልሺው እያላት ቢሆንም እንድታስብበትና ጊዜ እንዲሰጣት እየጠየቀችው ነበረ። በሌላ በኩል ለምለም በተደጋጋሚ ለአዴ ብትደውልላትም አዴ ግን ስልክ እያነሳች አልነበረም። ምክንያቱም የሰፈር ጓደኛ ጋራ ጨዋታ ጀምራለች። ስልኳንም ከቤት ትተው ሄዳለች። ስትመለስም ስልኳ በተደጋጋሚ እየተደወለ እንደሆነ እናቷ ትነግራታለች። ከዛም ለምለም እንደደወለችላት ተመለከተች። በመግባቷ ደስተኛ እንደሆነችና እናቷም ሆነ እህቷ በእሷ መሄድ እንደተደሰቱ ሁሉንም ነገር ትነግራቸዋለች። ኤላም ገንዘብ የሚያስፈልጋት ከሆነ እንልክላታለን በማለት ሊረዳት ፈቃደኛ እንደሆነ ይናገራል። ባርኮት የቤዛን መምጣት ለእናቴ ተናግረሻል በማለት ፍቅርን በማስፈራራት ላይ ሳለ ምንም ባልጠበቁት ሁኔታ እናታቸው ፊታቸው ላይ ተከስታለች። ሁላቸውም በድንጋጤ ሲተያዩ ነበረ። አደይም ለምለምን አውርታ ስትመለስ እሷን ያዩ ሰዎች ሲጠቋቆሙባት ነበረ። ይቺ የከፈለይ ልጅ አይደለች? እንዲህ አደይ በማለት እርስ በርሳቸው ሲጠቋቆሙ ነበረ። ሰራተኛው አደይ የዛሬውን ይመስላል። በሚቀጥለው እስከምንገናኝ ድረስ መልካም ጊዜ የሆንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። አመሰግናለሁ።